በተለያዩ ጊዜያት በሁሉም መንግስታዊና ማኅበራዊ ጉዳዮች ዙሪያ ለሚቀርብላቸው የልማት ድጋፍ ጥሪ የዓለምን መሳሳት አዎንታዊና ፈጣን ምላሽ በመስጠት ይታወቃሉ። አቶ ወንድሙ ወልደ ሚካኤል የሶር ኦይል ማደያና በተለያዩ የኢንቨስትመንቶች ባለቤት እንቁ የክልላችን ግንባር ቀደም ከተባሉ ባለሀብቶች አንዱና ዋነኛው ናቸው። ከትሉ ድቀያቸው ሽሽንዳ የተገኙት እኚህ ባለሀብት አንጡር ሀብታቸውን በልማት ላይ በማዋል ለበርካታ ዜጎች የስራ እድል በመፍጠርና ለብዙዎች የሀብት ምንጭ ከመሆኑን ባሻገር ባለሀብቱ በቡና ልማት፣ በነዳጅ ማደያና በሌሎች የልማት ዘርፎች ስመጥር ሆኖ እያለሙ ይገኛሉ። በደቡብ ምዕራብ ኢትዮጵያ ክልል ከተሳተፉባቸው ልዩ ልዩ የልማት ዘርፎች መካከል የታማኝ ግብር ከፋይ እውቅና ሲሆን እሳቸው ከ16 ሚሊዮን ብር በላይ በተለያዩ ዓመታት ከደረጃ ሀሌታዋ ግብር ከፋዮች መካከል ግንባር ቀደም በታማኝነት በመክፈላቸው በወረዳው በዞኑ እንዲሁም በክልሉ በተከታታይ አንደኛ ደረጃ በመሆን የዋንጫና ሰርተፍኬት ተሸላሚ እንዲሆኑ ማስችሏቸዋል። መንግስት በፈለጋቸው የልማት ጥሪ ወደፊት እንጂ ወደኋላ የማይሉ በዚህም ግንባር ቀደም ሆነው ለትምህርት ቤት ግንባታ፣ የክልሉ ሰላምና ጸጥታ ስራዎች ውጤታማ እንዲሆንና እንዲሁም የድርሻቸውን እየተወጡ የሚገኙ ናቸው። አሁን ደግሞ በሽሽንዳ ከተማ ከ15 ሚሊዮን ብር በላይ በሆነ ወጪ የኮሪደር ልማት ስራ ማስጀመራቸው ከዚህም ባለፈ ማህበራዊ ኃላፊነታቸውን በመወጣት በተፈጥሮ አደጋ ሐምሌ 23 2016 ዓ ም በከፋ ዞን ዴቻ ወረዳ ሞዲዮ ጎሜንበራ ቀበሌ በደረሰው የናዳም አደጋ ምክንያት ለተፈናቀሉ ወገኖች ከ200000 ብር በላይ ድጋፍ በኢፌድሪ ገቢዎች ሚኒስትርና ጉምሩክ ኮሚሽን ድጋፍ የተገነባው የቦባ ቆጫ አንደኛ ደረጃ ትምህርት ቤት ግንባታ በተመረቀበት ወቅት ተገኝተው ለቁሳቁስ ማሟያ 100000 ብር እንዲሁም አቅመ ደካሞችን በማገዝ የአካባቢን ባህል በዓለም አደባባይ ደምቆ እንዲታይ የሙዚቃ ሰዎች የመደገፍ ስራ እየተሳተፉ አያሌ ተግባራትን በተግባር መፈጸም የቻሉ ባለሀብት ናቸው አቶ ወንድሙ ወልደ ሚካኤል። መስጠትን ከአቶ ወንድሙ ሌሎች እንዲማሩና አቶ ወንድሙ ወልደ ሚካኤል ከባለሀብትነት ባሻገር ባለጸጋነትን በተግባር ያሳዩ የመልካምነት ምሳሌ ናቸው ስንል በምክንያት ነው። ለከፋ ማህበረሰብ ዘመን መለወጫ በዓል ማሽቀር የባረው ድምቀት በየአመቱ በአይነትና በገንዘብ ድጋፍ ከማድረግ በዘለለ በየአመቱ ዘመን መለወጫ በዓልንና ልዩ ልዩ በዓላት እምነቶችን ምክንያት በማድረግ የአቅመ ደካሞችን አለኝታጅ የማይነጥፉ ማዕድ የማጋራት ልምድ ዘመን የማይሽሩ አሻራቸውን በሚሊዮኖች ውስጥ ማሳረፍ ችሏል። የደቡብ ምዕራብ ኢትዮጵያ ፈርጥ የከፋ ወርቅ ሽሽ እንዳንቁ ፍሬ ባለ ሀብቱ አቶ ወንድሙ ወልደ ሚካኤል በዘመናዊ የንግድ እንቅስቃሴ ውስጥ ተወዳዳሪ ሆኖ ለመገኘት ከሚያደርጉት ዘርፈ ብዙ የኢንቨስትመንት ስራዎች መካከል አንዱ ወንድሙ ወልደ ሚካኤል የቡና እርሻ ሲሆን ከባህር ማዶ ከሀገረ ቻይና ለይፋዊ የስራ ጉብኝት ከማድረግ በዘለለ ቡናን በጥራት በማምረት ለሀገር ውስጥና ለዓለም ገበያ ቡናችን በማስተሳሰር ወደ ቻይና ቤጂንግ ለመላክ የሚያስችል ደረጃ በማግኘት በኤክስፖርትና ኢምፖርት አያም ጭነትና የላኪነት እውቅና ማግኝተዋል። የአካባቢውን የቱሪዝም ዘርፍ ለማሳለጥ ባለሀብቱ አቶ ወንድሙ ወልደ ሚካኤል ጂ ፕላስ 4 በ720 ካሬ ሜትር መሬት ላይ ያረፈውና 145 ሚሊዮን ብር በላይ ወጪ የተደረገበት ተጨማሪ ቴራዝ ዘመናዊ ህንፃ ግንባታ ከስምንት ወር እስከ አንድ ዓመት ድረስ እንደሚጠናቀቅ የተነገረለት ግንባታ በውስጡ ሱቆች፣ ሬስቶራንትና ቴራዝ የተካተተበት ተጨማሪ ቴራዝ ዘመናዊ ህንፃ ግንባታ በሽሽንዳ ከተማ አስተዳደር ሐምሌ 28 2017 ዓ ም የተለያዩ የመንግስት አመራሮች በተገኙበት ለአካባቢው ሌላ ገጽታ እንዲኖሩ እየበኩሉን ከፍተኛ ድርሻ እየተወጣም ይገኛል። በከፋ ዞን ሽሽንዳ ከተማ አስተዳደር 8000 ካሬ ሜትር ላይ ያረፈው ከ132 ሚሊዮን ብር በላይ ወጪ እየተገነባው የሶር ኦይል ዘመናዊ የነዳጅ ማደያ የደቡብ ምዕራብ ኢትዮጵያ ርዕሰ መስተዳደር ክቡር ዶክተር ኢንጂነር ነጋሽ ዋጌሾ ካስመር ወዲህ ለማህበረሰቡ የናፍጣና የቤንዚን አገልግሎትም ፍታዊነት እየሰጠም ይገኛል። መልካም ጊዜ ተመኘን።